ቁጭ ብላችሁ እንዳትቀበሉ ቁጭ ብላችሁም እንዳትሰሟቸው እንዳትሰሟቸው። እኔም ቁጭ ብዬ አልሰማም። አንድ የዘመኑን ዳግማዊ አቡነ ጴጥሮስ ያገኘ ነው፣ እኚህን አረጋዊ አባት ነው እና ወደፊት በሰፊው እንነጋገራለን። አባታችንን እናከብራለን፣ እንከባለን፣ እንይዛለን። ይህን ደግሞ እኔም ኃላፊነቱን ወስዳለሁ። እናንተም ከኔ ጋ ሆናችሁ አባታችሁን ትከባላችሁ። ብፁዕ አቡነ ሉቃስ ገዳይን አርጅን መስቀላቸውን ይዘው የተጋፈጡ ያወገዙ አባት ናቸው እና በዚህ ሚዲያ ላይ መልእክት ሊያስተላልፉ መጥተዋል። ሁላችንም ተነስተን እንስማ። አልጋ ላይ የወደቃችሁ የታመማችሁ ካልሆናችሁ በስተቀር ከመቀመጫችሁ ድግ ብላችሁ ከወንበራችሁ ተነስታችሁ ለአምስት ደቂቃ፣ ለሶስት ደቂቃ አለመዳና ቡራኪያቸውን ተቀብለን በሰፊው ግን ሳምንት እንዲመጡ እናደርጋችን። አሁን ወደ ብፁ አባታችን ውሰዳችሁ። ብፁ አባታችን ቡራኬዎ ድረሰን፣ ይኸው ህዝቡ ሁሉ ቆሞ እየጠበቆት ነው ቡራኬዎትን ለመቀበል ይቀጥሉ። አሁን በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቅዱስ ቅዱስ ቅዱስ እግዚአብሔር የፍጥረታት ሁሉ አስገኝ፣ የፍጥረታት ሁሉ ጌታ፣ ሁሉን የምትመግብ፣ ለሁሉም ይቅር የምትል የፍጥረት አምላክ የሆንክ እግዚአብሔር ሆይ፣ እናመሰግንሃለን፣ እናከብርሃለን፣ ክብርህን የትነትን እንናገራለን። እነሆ በዚች ሰዓት ይህን ያዘነ የተጎሳቆለ እንባ በፊቱ ላይ የወረደበት ዓይኑ እንደ እሳት የነደደበት ልቡ የተቃጠለበት ልጆቹን አባት እናቱን ያጣበት የመከራ ዘመን አንተን የሚያመልክበት ቤተ ክርስቲያኑ ፈርሶበት ልጆቹ በቦምብ ተቃጥለውበት የሚያለቅሰውን ህዝብ በዝች ሰዓት ተመልከት። የምህረት ፊትህን መልስለት። ይ ሆይ የኢትዮጵያ ህዝብ ሆይ እንሆ ሁላችንን በሚያገናኝ ይሄ ዘመናዊ ቴሌቪዥን ስለተገናኘን እግዚአብሔር የተመሰገነ ይሁን። እንዲህ አይነት መሳሪያ በማግኘታችን ምስቡን እግዚአብሔር የተመሰገነ ይሁን። ይህን ያዘጋጀልን ልጃችንም እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ፣ በስራው ሁሉ ይተባበርልህ። ዛሬ ለዚህ መከራ ለወደቀበት ህዝብ ተጎኑ ሆኖ እንደ ቅዱስ ኤርምያስ እንደ ነብዩ እንባ የሚያፈስለት የሚያላቅሰው ሰው ህዝብ ይፈልጋል። ቁጭ ብሎ እንኳን ማልቀሻ የሌለው ህዝብ ነው። ሁሉም በየጓዳው ተደብቆ የሚያለቅስበት ሰዓት ነው። የኢትዮጵያ ህዝብ ወይ፣ በእንዲህ ያለ ሰዓት እንዲህ ያለ መሳሪያ ተገተገኘ የኢትዮጵያ ሊቃውንት ሁላችንም እየገባን እናጽናናቸዋለን፣ እናረጋጋቸዋለን። አይዟቸው በርቱ ይህ ክርስቲያን ወጉና ማይረጉ በፈተና መፈተን ነው። መስቀልን ተሸከሙልኝ ብሏል ጌታ። መስቀልን ያልተሸከመ ለእኔ ሊሆን አይገባም ብሏልና በሞትም ያለፋችሁ ሰማይትነት ነው። በቁስለ ስጋ ያላችሁም እንደ እዮ ትፈወሳላችሁ። በሐዘንም ያላችሁ እንደ ኤርምያስ የምታለቅሱም ሁሉ እልቅሷችሁ ይታበሳል። አንድ ቀን እግዚአብሔር ፍርድ ይሰጣል። አይዟችሁ ወገኖች፣ በርቱ፣ ተበራቱ፣ ለሀገራችሁ ጸልዩ። በምትችሉት ሁሉ ዲያብሎስን ተቃወሙት። አዎ ስጋዊ ጥላቱ አይደለም ረቂቁ ዲያብሎስ ነው። ገብቶ እየተዋጋ ያለና ምክር የማይሰማ ደንቆሮ ከሰው የተለየ ጦር ምህረትና ይቅርታ የሌለው ለሕፃናት የማይራራ እግዚአብሔርን የማይፈራ ለሚያፈደም ለሚያፈስበት ለጣዖቱ ብቻ የሚሰግድ ክፉ ጨካኝ፣ መከራ መጥቶባችኋልና፣ በጸሎትም በገንዘባችሁም በጉልበታችሁም ባላችሁ ሁሉ ታገሉት። የእግዚአብሔርን ስም እየጠራችሁ መስቀላችሁን እያማተባችሁ ታገሉት፣ ተዋጉት። ዲያብሎስት መሸነፉ አይቀርም። በጎልጎታ የወደቀውን ያን ሬሳ ደግማችሁ እናንተም ፍጥሉት አላችሁ። በሃይማኖታችሁ ውጉት፣ በሃይማኖታችሁ ጠንክሩበት እና ልጃችን አቶ ዘመድኩን ይህን መሳሪያ በማዘጋጀት እጅግ እጅግ እጅግ ደስ ብሎናል። ድምፃችንን እያሰማን እናስተምርበታለን። ህዝባችንን እናጽናናበታለን። ከህዝባችን ጋር ሁነንም እንደዚሁ እናጽናነዋለን። አብረን እንባችን እያፈሰስ እናለቅሳለን። ለሀገራችን አዎ ብንሞትም ተመልሶ አካላችን ከሀገራችን ላይ መጥቶ ያርፍባታልና ሲሆን እንደ ቸርነቱ ለአይነ ስጋ ያበቃን ጨለመው ተገፎ ብርሃን እናያለን ብለን ተስፋ እናደርጋለን። ባይሆንም እንኳን እስትንፋሴ ስታለች ድረስ ከእናንተ ጎነነኝ በመከራ ያላችሁ በጫካ በዱር ገደል ያላችሁ የምትደበደቡ ሁሉ ይልቁንም ከሚያዝያ አንድ ቀን ጀምሮ በተለያዩ በድሮንም በሄሊኮፕተርም በጀትም ገዳማቱም እዙም እንደምትደበደቡ ሰምቻለሁና በዚህ ሰዓት ሁላችሁም እጅግ እጅግ ጥንቃቄ አድርጉ። በጣም ተጠንቀቁ። ወደ ቤተ ክርስቲያንም ከመሄድ ተቆጠቡ። በቤታችሁ ጸልዩ። ተሰብስባችሁ ሌትም ቀንም ስንት ስትሉ እዚያ ሰለውም ጠቋሚውም ባይደን ስለሆነ ከዚያው ያስጨርሷችኋል እና ራሳችሁን ተከላከሉ። ራሳችሁን ጠብቁ። ቁማችሁ አትደብደቡ ዞር እያላችሁ ለማምለጥ ይህን መከራ ሞክሩ። እግዚአብሔር እናንተ ጋራ የሆኑ እግዚአብሔር ይባርካቸው። አሚን። እግዚአብሔር ይጠብቅህ። ለዚህ ስለበቃ በሌላ ጊዜ በሰፊው አስተምራለሁ። መጣበት አለው። እግዚአብሔር ባርክልህ። አሚን አሚን። ይፍቱን፣ ይባርኩን ብፁዕ አባታችን። በዚህ ላይ የምቀበለው የስልክ ጥሪ፣ በዚህ ላይ የምንነጋገረውም ንግግር የለም። በዚሁ እንቋጫለን። በሰፊው እንመጣበታለን። እኔም የቤት ስራ እሰጣችኋለሁ። ብፁህ አባታችን ያሉበትን ሁኔታ እንጠይቃለን፣ እንገመግማለን። በምን ሁኔታ ላይ እንዳሉም ለማወቅ እንጥራለን። ያንም አሳውቃችኋለሁ። ስለዚህ የዛሬውን መርሃ ግብራችንን እግዚአብሔር ባርኮታልና፣ እግዚአብሔር ቀድሶታልና ብፁህ አባታችን አቡነ ዘበሰማያት ስጡን፣ ከዚያ ይባርኩንና፣ በዚሁ አባታችን ሆይ ብለን በጸሎት እንዘጋዋለን። በጸሎት እንጨርሳለን። በብፁዕ አቡነ ሉቃስ በአባታችን ቡራኬ እንጨርሰዋለን። ተነሱላችሁ የታመማችሁ፣ ተነሱ የደከማችሁ፣ ተነሱ ተንበርከኩ፣ የአባታችንን ቃለ መደብ ቡራኬያቸውን ተቀበሉ። ብፁዕ አባታችን አቡነ ዘበሰማያት ይስጡን፣ አባታችን ሆይ ብለን ይፈቱናል፣ ይባርኩናል። መራ ግብራችንም በእርሶ ተጀምሯል ማለት ነው። ተነሱ ለጸሎት፣ ሁላችሁ ይቀጥሉ። አባታቸው ወልድ፣ መንፈስ ቅዱስ አባታችን፣ የሚፋቀሩ የክርስቶስ ወገኖች የሚሆኑ ህዝብህን በሰማያዊ እና በምድራን በረከት ባርክ። በምራይ የመንፈስ ቅዱስን ጸጋ ላክ የቅድስት ቤተ ክርስቲያን ደጆች በምህረትና በሃይማኖት እንዲከፈቱ አድርግ እስከ መጨረሻ የተወቅታን ድረስ ልዩ ሶስትነትህን ማመንን ፈጽምልን። ጌታ ኢየሱስ ክርስቶስ ሆይ የታመሙ ወገኖች ህንጎ የሄዱትንና እንግዶች የሆኑትን አባቶቻችንና እናቶቻችን ወንድሞቻችንና እህቶቻችን በሰላምና በጤና መርተ ወደ ቤታቸው መልሳቸው። የሰማዩን ነፋስ ባርክ፣ ዝናውንን በዝቻ አመት የሚያፈራውን የምድሩን ፍሬ ሁሉ እንደ ቸርነት ባርክ። ዘወትር ተድላንና ደስታን አድርግልን፣ ሰላምህንም አዛልን። ለእኛ ሁልጊዜ በጎ ነገርን ያስቡልን ዘንድ የመሪዎችን ልቡና መልት በቅድስት ቤተ ክርስቲያን የተሰበሰቡትን የቤተ ክርስቲያን ሊቃወት ሁሉ ፍቅርና አንድነት አልስጠልን፣ ለሁሉም ለእያንዳንዳቸው በምድር በቀናች ሃይማኖቱ ነው። ያንቀላፉትን ያረፉትን አባቶቻችን፣ እናቶቻችን፣ ወንድሞቻችን እናቶቻችን በመንግስተ ሰማያት በክብር አሳርፋቸው። መምህራችን ኢየሱስ ክርስቶስ ሆይ፣ በኢየሩሳሌም ሰማያዊት ዋጋቸውን ትገፍላቸው ዘንድ ዕጣንና ቁርባን ወይንና ሜሮን ዘይትን መጋረጃም የቤተ መቅደስን ምንዋያት በመስጠት የሚያገለግሉትንም ሁሉ በርግ ይቅርታን ያገኙ ዘንድ ከእኛ ጋር የተሰበሰቡትም ሁሉ አምላካችን ወይም በምህረት በቸርነት ይቅር በሚያስፈራና በሚያስደነግጥ በመንበረ ፊት የተበረከቱትን መባ የሰጡትን ጸሎታቸውን ያቀረቡትን ሁሉ አቤቱ በብሩህ ገጽ ተቀበላቸው። የተጨነቀችቱን ነፍስ አሳርፍ። በስደትና በምርኮ በመከራ በስቃይ ያሉትን በክፉ አገዛዝ በክፉ መሪ የተያዙትን በሆነት ያሉትን በሰቆቃ ያሉትን ሁሉ መምህራችን ኢየሱስ ክርስቶስ በቸርነት አድናቸው። መምህራችን አምላካችን ኢየሱስ ክርስቶስ ወይ ወደ አንተ በምንማልድበት ጊዜ አስቡን፣ አትርሱን ብለው በየትነት የተማጸኑትን ሁሉ አቤቱ በምሕረት አስባቸው በቸርነትህን ጠብቃቸው። አቤቱ ሀጥ ባር ሀንን ያለም ይቅርበል። ሕዝብህን አድን ርስትህን ባርክ ጠብቃቸው እስከ ዘላለሙ ከፍ ከፍ አድርጋቸው። የምህረት አምላክ ሆይ እንደ ቸርነትህ እንደ ምሕረትህ ብዛት ፍጹም ሰላምህን ትሰጥልን ዘንድ በገዳመ ቆሮንቶስ ሁነ እጆችህን ዘርግተህ በጸለይከው ጸሎት በቆምከው ቁመት አቤቱ ፈጣሪያችን እንዲያብሎስ በሶስት አርስ ታጣው ድል እንደነሳህልን፣ ለእኛም መንሳቱን ስጠን። ህዝብን በቅዱስ መንፈስ ባርክልን፣ በቅዱስ መንፈስ አጽናናልን፣ በቅዱስ መንፈስ አረጋጋልን። ከኃጢአት ወደ ስሬት መልስልን። በሰላም የሚዋል ከምለት በሰላም አሳድርልን በአራቱ ማዕዘን የሚገኙትን የተበተኑትን ልጆችህን ሁሉ በምህረት ተሰብስባቸው በአንዲት ድንኳን በኢትዮጵያ በሀገራችን ሁላችንም እንድንሰበሰብ ፈቃድ የሆንልን የእናትህ የቅድስት ድንግል ማርያም መረዴቷ በረከቷ ጸጋዋ ሁሉ በሀገራችን በወገናችን ሁሉ ይስፈንልን። የሊቃነ መላእክት የትጉሃን መላእክት የነቢያት፣ የሐዋርያት፣ የቅዱሳን ሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት በረከታቸው ሁሉ በሁላችን ላይ ይደርብን። ይህን የተባረከ ጾም በሰላም እንደጀመርነ በሰላም አስፈጽሞ በበረከት ለትንሣኤው ያብቃችሁ ያብቃን። አቡነ ዘበሰማያት ይትቀደስ ትምጻእ መንግሥትከ ወይኩን ፈቃድ

በሃሌዮ በናቢ በገቢር የተሰራውን ሀጢያት ሁሉ ማይሰራት ያትንሴ ፍታ እግዚአብሔር ከሁላችሁ ጋራ ይሁን። በሰላም ያሳድራችሁ። ሰገ ዛራ የላችው ወገኖች አሜን። ገና አባታችን ደውላለው፣ በኋላ እንደጨረስኩ። እሺ ወደ እኔ አምጣው። በእውነት የተባረከ ምሽት ነው። እግዚአብሔር የገባበት መርሃ ግብር ነው። አባታችንም በሳምንት አንድ ቀን የሰላሳ ደቂቃም ሆነ የሀያ ደቂቃ መርሃ ግብር እንሰጣቸዋለን። እሳቸውም በተሰጣቸው መርሃ ግብር ላይ ወንጌላቸውን ቃለ ምዳና ቡራኪያቸውን እየሰጡን ይቀጥላሉ። ሌሎችም ሊቃውንተ ቤተክርስቲያን፣ ሌሎችም ባለሙያዎች እንድትመጡ እንጋብዛለን። በዚህ ላይ ምንም አልጨምርም። የዛሬው ነጭ ነጯን ከዘመዴ ጋር መርሃ ግብር ይህንን ይመስል ነበረ። እስከ ሳምንት መልካም ሳምንት። በቀሪዎቹ አብ ላይ ይጠፋል። መረጃ ቲቪ ነበር። መረጃ ቲቪንም ተከታተሉ። በነገራችን ላይ የዘመድ ቲቪ ቀሪ መርሃ ግብሮች እየተከታተላችሁ ቆዩ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ሁሉ ቀን የተያዘ ነው። እግዚአብሔር ካለ ደግሞ የኪዳን ጸሎትና የስንክሳር ጠዋት ጠዋት፣ ማታ ደግሞ ማህርና አብ ይኖረናል። እሁድ የወንጌል አገልግሎት ይኖረናል። ሰባኪያን ወንጌል ይመጣሉ ይመጣሉ ያስተምራሉ። የዜማ የንባብ፣ የመጽሐፍ ተቋሜን በዚሁ በዘመድ ቲቪ በሚቀጥሉት ጊዜ አትንሰጣለን። የቅዳሴ የተመሳሰሉት እናደርጋለን። እግዚአብሔር ይርዳል። ይህንን ያደረገ እግዚአብሔር ክብር ምስጋና ይግባው። በተለይ ሰራዊተ ጌዲዮን እና የዘመድ ሚዲያ መቶ ሃያ ቤተሰቦች አመሰግናለን። የአይቲ ግሩፑን ቦርዱን እናመሰግናለን።